ለምሳሌ እፎይ የሙስሊሞች ነብዩ መሐመድ የሲን ከበር ይመጠምጥ ነበር። ለምሳሌ ኡስታዝ አቡበክር አንድ 100 ሺህ ብር ለኢትዮጵያ ኦርቶዶክስ ቤተክርስቲያን ሲሰጥ እፎይ አንድ ሰው ይገለዋል፣ እኛም ተነስተን አንድ ሰው እንገለዋል። ይገዛው እንደሚጀምረው ማለት ከዛ ጋር ነው ማለት ነው። ሙስሊም ወንድሞቼ አንድ ነገር ማለት ፈልጋለሁ። እንደ አንድ ሶሻል ሚዲያ ተጠቃሚና እንደ አንድ ኢትዮጵያዊ አንድ የተሰማኝ ነገር መናገር ፈልጋለሁ ከዚህ በፊት በዘር አባል ተሆን በዘር አልቀን። አሁን ኦሮሞ ለአማራ አይን ላፈር ነው የሚለው፣ አማራ ለኦሮሞ፣ ትግሬ ለጉራጌ ምናምን በቃ ሁሉም አይን ላፈር የማይል ማንንም የለም። እየመረራችሁትም ቢሆን ዋጡት። 100% እርግጠኛው ይነግራችኋል። ዝም ብለን አሁን እየተፈጋገርን እየተሽምጋገርን ያለን፣ በዘረኝነት ተጨፋጭፈናል፣ በዘረኝነት ጭክክክክ ብለናል። ይሄ የማንንም ህሊና የሚያመኑ ነገር ነው። አይን ላፈር የማይባባል ብሔር አንድም የለም። እንጃ በተለይ ምናባት ትንሽ እንደ ደቡብ አካባቢ ያሉ ከሆነ በስተቀር በዘረኝነት በደም ተዋቅተን ተጨፋጭፈን አንቀናል። በጣም ብዙ ኢትዮጵያዊ ደም ገብረዋል። አሁንም አለ። ያተረፍነው ነገር የለም፣ በሰቀቀን ከመኖር ውጪ ማለት ነው። አሁን እሱን ልተውና በሃይማኖት ጀምረነዋል። በሃይማኖት እሱን አለቀ። አሁን በምን ተጀምረ ማለት ነው? በሃይማኖት ተጀምረ ማለት ነው። የሃይማኖቱ ግን እንደ ዘር ቀላል ነገር አይመስላችሁ። ጭንቅላት ያለው ሰው ጭንቅላት ካላችሁ በደንብ አድርጋችሁ ዞር ገንዘብ አድርጋችሁ ተመልከቱት። እያንዳንዱ ሰው አክስቱ፣ ወንድሙ፣ አጎቱ ሙስሊም ክርስቲያን ምናም ሆኑ ያልተቀላቀለ አንድም የለም። አያችሁ፣ አሁን መገዳደሉ፣ መማማቱ፣ መጥፋፋቱ የሚጀምረው ማን ነው ማለት ነው? ከቤት ሰው ጋር ነው የሚጀምረው ማለት ነው። ማን ነው እስቲ? አክስቱ፣ ወንድሙ፣ ምኑ፣ ቤተሰቡ። የኔ የገዛው ወንድም የሙስሊም ወንድም አለ ሱ አሁን ጦርነቱ የሚጀምረው ከዛ ጋር ነው ማለት ነው። ሙስሊሞች ከኦርቶዶክሶች አይገዙም፣ ኦርቶዶክሶች ከሙስሊሞች ማይገዙበት ዘመን ላይ ነው የደረስነው። በዛ ልክ በጣም ዝቅጥ ነው ወርደናል። አያዋጣንም፣ በጭራሽ አያያዛን ልቀንም። የእናንተም ሃይማኖት ተቻቻሉ ሊል ይችላል ይችላል፣ በብዛት ጥልቅ ቢያላቀም፣ የእኛ ሃይማኖት ግን ብትችሉስ ከሚወዷችሁ አይደለም፣ ከማይወዷችሁ ጋር በእምን በማይግባቡችም እንኳን በፍቅር ተግባብታችሁ ኑሩ ብሎ ነው የሚያስተምረው። ሶ ምን ልፈልግ ይመስላችሁ በመጨረሻ ማለት ነው። አሁን ኦርቶዶክስ ሆናችሁ ስለ ሙስሊም የምትሰብኩ፣ ሙስሊም ሆናችሁ ስለ ኦርቶዶክስ የምትሰብኩ ሰዎች ተውን፣ ተውን፣ በቃ ተውን፣ ይበቃችኋል፣ በቃ በቀናንተ ትሆነ አትቆራቆሩት። እኔ ክርስቲያን ለማድረግ ወይም እኔ ሙስሊም ለማድረግ አትርፉ አትድቅሙ። እኔ ነገ የምጠየቀው የምንወረም የት ነው፣ በሰማይ የሚጠይቀኝ እግዚአብሔር ነው የእኔ ነብስ፣ እንጂ የእናንተ ነብስ አይደለም። ሚድ ነው ክርስቲያን ወንድሞቼ ሆይ፣ ሙስሊም ወንድምህን ሃይማኖት እያንቋሻሽክ፣ እየሰደብክ ምን እያልክ ና አትበለው። ያማል፣ በጣም ይደብራል፣ ሾክ ያደርጋል። አንድ ሙስሊም ኢየሱስ ክርስቶስ ያመኛል። ጃስት እንደዛም ማንም ያመዋል መስላችሁ እነዛ ወንድሞቻችን የሚያመልኩትን ምንም ያምልክ ምንም ያምልክ፣ አላህም ያምልክ መሐመድንም ያምልክ ምንም ምንም ያምልክ። ሶሪ ስጠራ ስተት ካለብኝ ያምልክ። ሃይማኖቱን ስትነካበት ያመዋል፣ በጣም ያመዋል። ድንጋይ እንኳን የሚያመልክ ሰው ድንጋዩን ስትነካበት ያመዋል። የድሮ አባቶቻችን ጣዖት ድንጋዮቻቸው ነበር የሚያመልኩት፣ እነሱ ስትነካባቸው ጦር ያውጁ ነበር። ያማቸዋል፣ በጣም ያማል፣ በጣም ይረብሻል ማለት ነው። ስለሆነ እሱ የሚያምንበት ወይም እኔ የማምንበት ሰማይ ቤት ያደርሰኛል ከእግዚአብሔር ጋር ያኖረኛል ብሎ የሚያምነው በዛ ልክ ነው። ምን እነሱ የሚያምኑት እኛ ምን እናምናለን? እሱ ነው። በዛ ልክ የሚያምኑ ነገር ምናልባት ከሁለታችን አንዳችን ስህተት መንገድ ላይ ልንሆን እንችላለን። መማማር ካለብን በጨዋ ደንብ መሆን ይችላል አለበት። ክርስቲያኖቹ ስታስተምሯቸው ለሙስሊሞች በጨዋ ደንብ ነው ወይ? አይ ዶ አይደለም። የሆኑ እውነቶች ሊኖሩዋችሁ ይችሉ ይሆናል። እውነቶቻችሁን ግን የምታስተምሩበት መንገድ በጨዋ መንገድ አይደለም። ሙስሊም ወንድሞች ለክርስቲያን ስታስተምሯቸው እውነት ሊኖራችሁ ይችላል ግን የምታስተምሩበት መንገድ በጨዋ መንገድ ነው ወይ አይደለም እየተሰዳደበን ለምሳሌ እፎይ የሙስሊሞች ነቢዩ መሐመድ የዚህን ከበር የመጠምጥ ነበር ብለህ ስትለው ያሟዋል ይደብረዋል ሾክ ያደርገዋል እውነት ሊሆን ይችላል ብታስተምረው እንኳን በፍቅር ይሄ ይሄ ነው ይሄ ብለታስተምረው ገብቶት ሊመጣ ይችላል ግን እንደዛ ብለህ እየሰደብከው ሙስሊሙ እንደምን ልታመጣው አችልም ሙስሊም ወንድሞቼ ሆይ ስማችሁ አላቃችሁም። ብዙዎቻችሁ እያዩዋችሁ ነው። ኢየሱስ ክርስቶስ ከእስኪ ማጸን ይሄ እንደዚህ እንደዚህ እንደዚህ ብለህ እየሰደብክ እንደዚያ እያልክ ከኔ ልይ ዞኝ ወደ መናደድ እንጂ እኔ አስተምረህ ወደ ሙስሊም አትወስደኝም። እኔ የምታስተምረኝ ከሆነ እጅግ ወረድ ብለህ በፍቅር በትተና በተሞላበት መንገድ ረጋ ብለህ ለስለስ ብለህ ስታስተምረኝ ነው ሊገባኝ የሚችለው። ስለሆነ እውነቶችን ቢኖሩ ውሸቶችን ቢኖሩ እየተሰዳደብን መሆን መቻል የለበትም። እንማማርጋል ግን ካለውና ይቅር እንማማር እንደኔ ስንማማር አንድም ቀን አላየውም። እማየ ፌስቡክ ላይ ያለው ነገር ሁሉ ንትርክ ነው፣ ጦርነት ነው የሚመስለው። አንተ ግም፣ አንቺ ግም፣ አንተ ስለአምላኬ፣ አንተ የአምላኬ ምናምን ምናም ተባብለን የሌለው ውርደት ውስጥ ነው የገባነው። አሁን ደግሞ ከዛ አልፈን ልንገዳደል እየተፈላለግን ነው። እፎ አንድ ሰው ይገለዋል፣ እኛም ተነስተን አንድ ሰው እንገላለን። ኦርቶዶክሱ ከዛ እኛው ይገደላል፣ ከኛው ይገደላል። በዛ ይጀምራል፣ መቆሚያ የለውም። ቤት ውስጥ መገዳደል ይጀምር ነው ማለት ነው። ስለሆነ ዛሬ እንደቀልድ የተጀመረው ነገር ትልቅ ደረጃ የማይደርስበት ምክንያት የለም። እኔ እንደ አንድ ወጣት እንደ እንደኔ አመለካከት ነገ የምኖረውም የምሞተውም ብኖርም ምንም ብልም የኔ ነፍስ የኔ ነው። እኔ ገሃነም ስገባ አንተ ሙስሊም ወንድም ያትገባ፣ ሙስሊም ወንድ ገሃነም ሲገባ ቸሩ አይገባም። ማንንም ባመነበት ይኖር። እኔ የእርሱን ሃይማኖት ላክብርለት፣ እሱ የኔን ያክብርልኝ። እንደ መቼ እንደ ትላንቱ ለምሳሌ ኡስታዝ አቡበክር አንድ መቶ ሺህ ብር ለኢትዮጵያ ለኦርቶዶክስ ቤተክርስቲያን ሲሰጥ ውስታሳ አቡበክር በኦርቶዶክስ ሃይማኖት አምኖበት ቤተክርስቲያን ነው አምኖ አይደለም አብሮነትን አስቦ ነው ደህና የተሻለ ጭንቅላት ስላለው አብሮነትን መቻቻልን የሚለው ነገር አምኖ ነው እሱ ነው የሚያዋጣ እኔ ስልጤ ላይ ሦስት መቶ ሺህ ብር አሰባስቤ መስጊድ ሳሰራ በእስልምና ሃይማኖት አምኜ እስልምና ሃይማኖት ያድነኛል ብዬ አይደለም መቻቻልን መዋደድን መከባበርን መፋቀርን አስቤ ነው ስለሆነ፣ የሚያዋጣን መፋቀሩ ነው። በነቆራ በጥይት ወይም በመጠላሸት በእንደዛ ሁሉ ነገር የምንኖርበት ምንድንበት መንገድ የለም። መማማር ከፈለገ የሚማማር ሰው መጥቶ በራሱ ጊዜ በውስጥ ይማማር እንጂ አሁን የፌስቡክ ላይ ወይም የቲክቶክ ላይ ትምህርት እኔ ምኑ ጋም ሰላሙን አላየሁም፣ ምኑ ጋም ምኑም አላየሁም። እንማማር እንኳን ቢባል እንደው ጥያቄዎች በትህትና የተሞላበት መንገድ አንዱን ቦታ የለም። እውነቶች ሊኖሩ እውነቶች ሊኖሩ ይችላሉ፣ ግን እነዛ እውነቶች ምንም የምንማማርበት መንገድ አግባብ ነገር ነው ወይ አይደለም? ወዳጆች፣ ወንድሞች እባካችሁ አያዋጣም። ጭንቅላታችን ከስሜት ምምነት ወረድ እንበል። ማቹማ እንደሚሆን አስቡት። ስንቶቹ ከቤቱ ከኑራቸው ተፈናቅሏል፣ ስንት ኢትዮጵያውያን አልቋል። አሁን ትንሽ ጋብ ለማለት አስቦ ነበረ ጋብም አላለም። ዘረኝነቱ ጥንቡ በልቷል ኢትዮጵያ ውስጥ አሁን ከዛ አልፈናል። ምን ጀምረናል በዘር አልፈን ጨርሰን አሁን በሃይማኖት በቤት ለቤት ጀምረናል። ስለሆነ አያዋጣንም። ሙስሊም ወንድሞች ይወዳችኋለሁ። በፍቅር ተከባብረን ተቻችለን እንኑር። እናንተም እኛ ምውደዱን ግድ የላችሁም። ተከባብረን ተቻችለን ብንኖር ነው የሚሻለው። ካልሆነ ተያይዘን ተቃቅመን ብንጠፋ ምንም አይጠቅመን ነው፣ አይረባንም። የምትሞቱት እናንተ ነው፣ የምሞተው ነኝ። ምንም ምንም ድንጋይም ላምልክ፣ አክብሩልኝ። እናንተም በዛው ላይ ስለሆነ በጣም እየወረድን ነው ያው እንደ አንድ ወጣት የተሰማኝ መናገር አለብኝ ብዬ ነው ይሄ ነው ዘረኝነትን አጥብቄ እጠላለሁ ወንድሜን አከብራለሁ የማንን ተከባብሪ አመጣጤ አስተዳደግም የትናንት ባህሌም ካልቸር ያ ስለነበር በዛ ልክ ነው ማለት የምፈልገው እኔ ዛሬም ለመስጊድ እንጨት መልቀት እፈልጋለሁ ሃይማኖት ያደለም እንደማያድነኝ ነው ማምነው የኔ ሃይማኖት እንደሆነ ነው ማምነው ሃይማኖት ይሁን አይደለም ግን መከባበር በሚለው ነገር አምናለሁ አረብ ሀገራት ላይ ቤተክርስቲያን እየተሰሩ ነው በየቦታው እንዳለ ሙስሊም ናቸው፣ ከመቶ ድፍን ግን ምንድነው መከባበር መቻቻልን የሚለው ነገር ምናምን ነው። እድሜ ዘላለም ማለም በአንደኛ ሺህ ክፍለ ዘመን እንኳን በዚህ ዘመን እንኳን መሰልጠን ሲያቅጠ በጣም ያናዳል። ቪዲዮ ላይ ስገባ እጄን እንደዚህ እያልኩ ነበር የጀመርኩት ያን ያልኩበት ምክንያት ያው ቸሩ ሊሳደብ ነው ከተሳደበ ብላችሁ አሟሙቃችሁ የምትመጡ ልጆች ስለምትኖሩ ቪዲዮ እስከ መጨረሻ እንደምታዩት ስለማምን ነው። ያው ያውን ሰው መልካም ነገር መናገር መልካም ነገር ማስተማር፣ ሚዛናዊውን ነገር መናገር ማየትም አይፈልግም። ለዛ ብዬ ነው እንደዛ ብዬ ጀመርኩት። ይቅርታ አድርጉልኝ በዚህኛውም ከተሳሳትኩኝ። እኔ እንደ አንድ ወንድም መልካምነትን ነገር ይዤ መልካም ስብናን ይዤ መልካምኑን ከሚል ነገር ውጪ ሌላ አላማ ኖሮኝ አይደለም። ከምሰድቡኝ ይሄን ከምትሉኝ፣ ምከሩኝ። እመከራለሁ፣ እምመከር ወንድማችሁ ነኝ። ፍጹም ልቢ ውስጥ ምንም አይነት ክፋት የሌለበት ወንድማችሁ ነኝ። እዚህ ቪዲዮ ላይ እኛ ሕጻናት እኛ ጩጩዎች፣ እኛ ያልተማርኖች ብቻ አይደለም እናየው የሚያዩት። በመካከላችን እጅግ ብዙ ምሁሮች አሉ። ብዙ የተማሩ፣ ብዙ ማሰብ የሚችሉ፣ በጣም በብዙ የሚታዘቡ ሰዎች አሉ። ስለሆነ ለናንተም ያጠፋውት ነገር ካለ ከንግግሪም፣ ከምንም ሁላችሁም በጣም ይቅርታ። እንዋደድ፣ እንፋቀር። ከዛ ውጪ ሌላ ነገር ምንም አይነት ተሳቢ እግዚአብሔር በሚያውቀው ምንም አይነት ነገር ውስጤ ላይ የቋጠርኩት ነገር የለኝም። ጨርሻለሁ። አመሰግናለሁ። ከወደዳችሁት ላይክ አድርጉት፣ ድዩት አድርጉት፣ ሼር አድርጉት። መልካምነትን እንስበት፣ መልካምነትን እናምጣ፣ መልካም እንሆን። ጨርሻለሁ። አመሰግናለሁ። ቻው ይመቻቹ።